ሰላም ጤና ይስጥልን አርማይ ተመልካቾቻችን፣ ህዳር 8 2018 ዓመተ ምህረት እለታዊ መረጃዎችና ዘገባዎችን ሸመጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ባክብሮት ትጋብዛለሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። የከተማ ተቃውሞዎችና እንዲሁም ደግሞ በገጠር ያሉ አውደውጊያዎችን በተመለከተ ዝርዝር መረጃዎችን ይዣለሁ። በተለያዩ ዩኒቨርስቲዎች ተማሪዎች አደባባይ ወጥተዋል፣ ተቃውሞ ድምፅ አሰምተዋል። ይሄ ጉዳይ በተመለከተ እንደዚሁ ከተለያዩ አካባቢዎች ያለውን አሁናዊ ሁኔታ በተመለከተ ዝርዝር መረጃዎችን አደርሳችኋለሁ። ብልጽግና ለወትሮዎች በእጅጉ ይፈራው የነበረው እንግዲህ የተማሪዎች ተቃውሞ የከተማ ነዋሪዎች ተቃውሞ እና የመንግስት ሰራተኞች ተቃውሞ ነው። በእጅጉ የሚፈራቸው ተቃውሞዎች ናቸው። ብልጽግና በስብሰባ ከአሁን በፊት እንደዚህ አይነት ተቃውሞዎች ያሰጉኛል የሚል ግምገማ ነበር። የፈራው አልቀረም እንግዲህ በተለያዩ አካባቢዎች ተማሪዎች ከትምህርት ሚኒስትር ውሳኔ ጋር በተያያዘ አደባባይ ወጥተዋል። ይህንን ደግሞ ከአሁን በፊት ሰልፎችን፣ ንቅናቄዎችን፣ የአደባባይ ተቃውሞዎችን በመምራትና በማስተባበር ልምድ ያላቸው የማህበራዊ ሚዲያ ተጽዕኖ ፈጣሪዎች እና ፖለቲከኞች ጉዳዩን ይዘውታል። ይህንን በተመለከተ በዚህ ሰዓት ከማድረሳቸው መረጃዎች መካከል አንዱ ነው። ሌላው በቆቦ ቀጠና ከባድ ውጊያ ተቀስቅሰዋል። ውጊያው እየተቀሰቀሰው ከሰዓት በኋላ መሆኑን የመረጃ ምንጮች ገልጸዋል። ከዛ በፊት ቀደም ብሎ መከላከያ ወደ አለማጣ ወደ ዋጃ እንቅስቃሴ ሲያደርግ ከሀያ በላይ ተሽከርካሪዎች የህወሓት ታጣቂዎች አዲስ ወደ አካባቢው መግባታቸውን ተከትሎ መንገድ ተዘግቶበታል በህወሓት ታጣቂዎች ከዛ በኋላ እንደዚሁ ከፋኖ ጋርም ውጊያዎች ተቀስቅሰዋል። ይህንን በተመለከተ ዝርዝር መረጃ የማደርሳችሁ ይሆናል። ይህም እንግዲህ ከግንባር መረጃዎች መካከል ሌሎችም እንደዚሁ በርከት ያሉ ዝርዝር መረጃዎችን ይዣለሁ። እናንተ የሚጠበቅባችሁ እስከ መጨረሻው ድረስ አብራችሁ መቆየት ነው። ሀሳብ አስተያየ ቢኖራችሁ ጥቆማ ዜና ስሜል ዶት ኮም ላይ ልታደርሱ ይችላላችሁ። በተለያዩ አካባቢዎች ውጊያዎች እየተደረጉ መሆናቸውን የሚገልጽ መረጃ አለ። እንግዲህ የፋኖን ከበባ ውስጥ ለማስገባት እየተንቀሳቀሰው የመንግስት ኃይልም እንደዚሁ በሌላ ፋኖ ሽፋን ሰጭ እንደዚሁ ቀለበት ውስጥ ገብቷል። ይህንን ጨምሮ በተለያዩ አካባቢዎች ያሉ አውደ ውጊያዎችን እና የግንባር መረጃዎችን አደርሳችኋለሁ። በተለያዩ ከተሞች የሰዓት እላፊ ገደቦች ተጥለዋል። ከዚህ ጋር በተያያዘም እንደዚሁ መረጃዎችን አደርሳችኋለሁ። እናንተ እንደተለመደው ጥቆማ ዜናስ ጂሜል ዶት ኮም የእናንተ መልእክቶች የሚቀበልበት የኢሜል አድራሻ ነው። እንዲሁም ደግሞ ቴሌግራም፣ ዋትሳፕ፣ ሜሴንጀር ላይ ሀሳብ አስተያየቶቻችሁን አድርሱ። በርካቶቻችሁ ሀሳብ አስተያየቶችን አድርሳችኋል። አንዳንዶቻችሁ እንግዲህ ከፋኖ አደረጃጀቶች ጋር በተያያዘም እንደዚሁ ጥቆማና ሀሳቦችን ልካችኋል። ተመልክቻቸዋለሁ። ለፋኖ የሚታዩ ጉዳዮች ስለሆኑ እነሱኞቹ በአስተያየት አይቀርቡም። ሌሎቻችሁ መሰረታዊ ሀሳብና አስተያየቶችን ግን አድርሱኝ። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎች ሴድ እንግዲህ ዲፕሎማሲያዊ መረጃዎችን ማስቀደም ነው የሚጀምረው። የመንግስት ቃል አቀባይ ሆኖ ላለፉት ሶስት ዓመታት የቆዩት አምባሳደር ለገሰ ቱሉ ወደ ጅቡቲ በይፋ በአምባሳደርነት ኢትዮጵያን ወክለው ተመድበው መሄዳቸውን ዛሬ በፌስቡክ ገጻቸው አሳውቀዋል። እሱን ተከትሎ የመንግስት ሚዲያዎችም እንደዚሁ ይህንን ጉዳይ ዘግበውታል። እንግዲህ ለገሰት ሁሉ በመልእክታቸው በጅቡቲና በኢትዮጵያ መካከል ቀጠናዊ ጉዳዮችን የሁለቱን ሀገራት አብሮነትና ጥቅምና ትስስር የሚያሳድጉ ስራዎችን ይሰራሉ የሚል ጽሁፍ አስተላልፈዋል። እንግዲህ ጉዳዩ ይሄ አይደለም። እንግዲህ በዚህ በአፍሪካ ቀንድ ቀጠና ያሉ በኢትዮጵያ በተለይ በደቡባዊ ቀጠና በኢትዮጵያ በደቡብ አቅጣጫ፣ በምስራቅ አቅጣጫ፣ በደቡብ በሰሜን ምስራቅ አቅጣጫ ባሉ አካባቢዎች ኦህዴድ እና አብይ ብልጽግና ምንድን ነው እየመደቡ ያሉ ሰዎችን የሚለውን አብሮ ለማንሳት አስፈላጊ ነው። ይሄ መረጃ እንግዲህ በጅቡቲ የኢትዮጵያ አምባሳደር ሆኖ የቆዩት ቀደም ብሎ አክራሪ ኦህዴድ ባለስልጣን የነበሩት ናቸው። ይህም እንግዲህ በጅቡቲ ኮሪደር እና ወደ ኢትዮጵያ ኮሪደር ያለውን የኢኮኖሚና አጠቃላይ የውጭ ገቢ ንግዶችን ለመቆጣጠር ከሚደረገው እንቅስቃሴ ጋር ከህዋት የተወሰደ ሞዴል ነው። በኬንያ፣ በሶማሊያ፣ በጅቡቲ ያሉ የኢትዮጵያ ተቋማትን የወከሉ ሰዎች ሁሉም ቦታ ላይ በኃላፊነት የተመደቡት የኦህደድ ሰዎች ናቸው። በናይሮቢ የኢትዮጵያ አምባሳደር አምባሳደር ባጫ ደበሌ ቀድሞ መከላከያ ጀኔራል፣ እንዲሁም ደግሞ በሶማሊያ በሞቃዲሾ እና በሶማሌላንድን በተመሳሳይ ስምሪት የተሰጣቸው በጅቡቲ የኢትዮጵያ ንግድ ባንክ ተወካይ እንዲሁም ደግሞ የምድር ባቡር ስራ አስኪያጅን ጨምሮ በዚህ ቀጠና ስምሪት የተሰጣቸው የኦህደድ ሰዎች ናቸው። አሁን ደግሞ ከአዲስ አበባ ከድሬዳዋ እና ከሶማሌ ውጥረት ጋር በተያያዘ እንደዚሁ የኦህደድ ዋና ዋና ወታደራዊ እና የፖለቲካ ሰዎች በዚህ ቀጠና የኮማንድ ፖስት ኃላፊነቶች ተሰጥቷቸዋል። የድሬዳዋን ፖሊስ ኮሚሽነር ጨምሮ እንግዲህ ይህንን ቀጠና በፊት እነ ኳርተር ተብሎ የሚጠሩት የህዋ ሰዎች ይዘውት የነበረው ቀጠና ነው። አሁን ይሄ ቀጠናም እንግዲህ በኦህደድ ሰዎች እጅ ነው ያለው። ገቢና ወጪዎችን በተመለከተ በባቡር የሚወጡ እንግዲህ ኮንቴነር ጭምር የተጫኑ የጦር መሳሪያዎችን እነ ሽመልስ አልብሳ ያስገባሉ። ይህን ደግሞ የባቡር ስራ አስኪያጁ ታከለ ኡማ ጅቡቲ አካባቢ ያሉ የነሱ ወኪሎች ይህንን ያስተባብራሉ። ኢኮኖሚያዊ፣ እንዲሁም ደግሞ የአገሪቱን ወጭና ገቢ ንግድ ባሻገር ቀጠናዊ ፖለቲካዊ ጉዳዮችንም ለመቆጣጠር ሲባል ነው እንግዲህ ምደባ እየተደረገ ያለው ላለፉት ስድስት ዓመታት በብልጽግና ዘመን በኦህደድ ብልጽግና ዘመን በኬንያም በጅቡቲም እና በሶማሊያ ያሉትን የአምባሳደር ሹመቶች እና ስምሪቶች ሶማሊላንድን ጨምሮ መመልከት ይቻላል። ሌላው ወደ ኦሮሚያ ክልል የሚወስድ መረጃ ነው። በኦሮሚያ ክልል እንግዲህ ባለስልጣኑ ወንድም መገደላቸውን የሚገልጽ መረጃ ነው ያለው። የኦሮሚያ ክልል ከፍተኛ ባለስልጣን ወንድም በሚሊሻዎች ተገድለዋል ነው የተባለው። የኦሮሚያ ክልል ትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ ታናሽ ወንድም ናቸው። በመንግስት ሚሊሻዎች በጥይት ተደብድበው የተገደሉት የተገደሉት በሪሶ ደንበል ይባላሉ። የተገደሉት እንግዲህ በምስራቅ ሸዋ ዞን ነቂ ከተማ መሆኑን ነው መረጃዎቹ የሚያሳዩት። በኦሮሚያ ክልል ጋቸና ሲርና ረጲዮላ አማካኝነት ነው ግድያው እየተፈጸመው። የባለስልጣን ወንድም ለምን እንደተገደሉ የታወቀ ነገር የለም። ግድያ የተፈጸመበት ቦታ ባለፈው ዓመት የኦሮሞ ታዋቂ ፖለቲከኛ በንቲ ኦርጌሳ የተገደለበት ቦታ አካባቢ እንደሆነ መረጃዎቹ ገልጸዋል። በዚህ በኩል እንግዲህ በተለያዩ አካባቢዎች በኦሮሚያ ክልል ሰርጎገብ የሚባሉ ሚሊሻዎች ትዛዝ እየተቀበሉ በከጫካ ትዛዝ እየተቀበሉ ከተቃዋሚዎች ትዛዝ እየተቀበሉ ከሚሊሻነት አባልነታቸው በተጨማሪ እንደዚህ አይነት ስምሪቶችን የሚወስዱ እንዳሉም እየተገለጸ ነው የሚገኘው። ከዚህ ስምሪታቸውን ኦፕሬሽናቸውን ሲጨርሱ ወደ ጫካ የሚጠሩ የተወሰነ ጊዜ እንደ ረጵዮላ የተወሰነ ጊዜ እንደ ጋቸናሲርና የተወሰነ ጊዜ እንደ ኮሬ ነገያ ሆኖ ያገለግላሉ። ሌላ ጊዜ አባት ወርቤ፣ ሲያሻቸው ደግሞ ወደ ጫካ የሚሄዱ ሚሊሻዎች አሉ። በኦሮሚያ ክልል እንግዲህ ልክ እንደ አማራ ክልል የሚሊሻ አባላት የሚፈጽሙት ግፍና ሰቆቃ በነገራችን ላይ ገደብ የለውም። በሚሊሻዎች ወጣቶች ይገደላሉ፣ ለጅብ ይሰጣል አስክሬናቸው። ከፍተኛ ግፍ ነው የሚፈጸመው። በዚሁ እንግዲህ ወደ ዩኒቨርሲቲ አመፆችን በተመለከተ ያለው መረጃ፣ በዩኒቨርሲቲዎች አመፅ ተቀስቅሷል። ተማሪዎች ለተቃውሞ አደባባይ ወጥተዋል። የተቃውሞ ድምጽ አሰምተዋል። ተማሪዎቹ በትምህርት ሚኒስቴር በኩል የትምህርት ቆይታ ዘመንን በተመለከተ የተወሰነውን ውሳኔ ተከትሎ ነው እንግዲህ ተማሪዎቹ ወደ አደባባይ እየወጡት። ተማሪዎቹ ለተቃውሞ የወጡት በዚህ ምክንያት ነው። ዛሬ በኦሮሚያ ክልል ከሚገኙ ዩኒቨርሲቲዎች መካከል አረሲ ዩኒቨርሲቲ፣ አምቦ ዩኒቨርሲቲ አደባባይ ወጥተዋል። ሰላሌ ዩኒቨርሲቲ፣ ቡሌሆራ ዩኒቨርሲቲን ጨምሮ በአምስት ዩኒቨርሲቲዎች ተማሪዎቹ አደባባይ እየወጡ ሲሆን በሌሎች አስራ ስድስት ዩኒቨርሲቲዎች ላይ የሚገኙ ተማሪዎች ደግሞ ቁጣ እንዳላቸው እንደዚሁ በማህበራዊ ሚዲያ እየገለጹ ነው የሚገኙት። እንግዲህ በዚህ በኩል በተለይ ተማሪዎችና ዩኒቨርሲቲ ተቃውሞን በማህበራዊ ሚዲያ በየደቂቃዎቹ እያጋራ ያለው ጀዋር መሐመድ ከበርካታ ዩኒቨርሲቲ ተማሪዎች ቅሬታ እየተቀበለ እያሰራጨ ይገኛል። እስከዚህ ሰዓት ድረስ እንግዲህ ከአስራ ስድስት በላይ ዩኒቨርሲቲዎች ተማሪዎች ቁጣቸውን ለማሰማት ወደ አደባባይ እንደሚወጡ ነው እንግዲህ ከተሰራጨው መረጃ ላይ ለማየት የተቻለው ተማሪዎቹ የማህበራዊ ሚዲያ ንቅናቄ ተፈጥሯል። በዚህ በኩል ጀዋር መሐመድ ካሁን በፊት በማህበራዊ ሚዲያ የ2008/9 የነበረውን አጠቃላይ እንግዲህ ለውጥና የከሸፈውን የተጨናገፈውን ለውጥ እንደዚሁ በማህበራዊ ሚዲያ በኦሮሞ በኩል በተለይ ከፍተኛ አስተዋጽኦ ነበረው። ይህንን ተከትሎ የአሁኑ ብልጽግና ሰዎች በጣም ይፈራሉ። እሱ በሚያስተባብራቸው ከዚህ ቀደም እንግዲህ ሰሞኑን የሐኪሞችን ከወራት በፊት ሰሞኑን ደግሞ በቅርብ ደሞዝ አልተከፈለንም ያሉ ሰራተኞችን ጉዳይ በመያዝ ጀዋር መሐመድ የብልጽግና ራስ ምታት ሆነው እየሰነበተው፣ አሁን ደግሞ የዩኒቨርሲቲ ተማሪዎች ጉዳይ በብልጽግና ከባድ አደጋ ነው። ይዞ የመጣው የህዝብ ተቃውሞ ይነሳብናል በሚል ከአሁን በፊት ብልጽግና ገምግሞ ነበረ። አሁን የቀረለት አይመስልም። ከዚህ ጋር በተያያዘ እንግዲህ ሰሞኑን የኦሮሞ ብልጽግና ባለስልጣናት በነበራቸው ስብሰባም እነ ጀዋር መሐመድን በተመለከተ አንድ ጉዳይ ማንሳታቸውን ነው መረጃዎች የሚጠቁሙት። እነ ጀዋር መሐመድ በኦሮሞ ብልጽግና ውስጥ የውስጥ ኃይል አሰማርተዋል ነው የተባለው። የውስጥ ኃይል እና ደረጃጀት አሰማርተው ሰርገው ገብተዋል። በዚህም እንግዲህ በጀዋር ከሰሜኖቹ ጋር በመሆን ቃል በቃል የተባለ ነው ከሰሜነኞቹ ጋር በመሆን በወታደራዊ መሪዎች ጋር ጭምር ግንኙነቶችን ለማድረግ ጥረት እያደረጉ ነው የሚል ግምገማ በኦህደድ ሰዎች መነሳቱን ነው መረጃዎች የሚገልጹት። ህ ከዚህ ጋር በተያያዘ በተደጋጋሚ ነጅዋር መሐመድ ጋር በጫካ ካሉት ጋር የኦሮሞን ኃይልን ሰብስብ በሚል ተደጋጋሚ ጥሪዎችና ሽምግልናዎች መጀመራቸው ይታወቃል። ነጀዋር እና ነጃል መሮ ደግሞ በዚህ ጉዳይ ላይ እንግዲህ ተቀራርበው ለመስራት እንቅስቃሴዎች እያደረጉ መሆናቸውንና ስምንት የኦሮሞ ተቃዋሚዎች በውጭና በሀገር ውስጥ እንደዚሁ ፀረ አብይና ፀረ ሽመልስ የሚደረጉ ትግሎችን ለመምራት እንዲሁም ደግሞ ተክቶ ኃላፊነት ለመውሰድም እንደዚሁ ዝግጅት እያደረጉ መሆናቸውን ከአሁን በፊት የወጡ መረጃዎች ያሳያሉ። ወደ አማራ ክልል መረጃዎች ስንሄድ በአማራ ክልል በተለያዩ አካባቢዎች የሰዓት እላፊ ገደቦች እንደገና ተግባራዊ እየተደረጉ ነው የሚል መረጃ ነው ያለው። በሰሜን ወሎ አዊ ዞን ቻግኒ በምዕራብ ጎንደር በበርካታ ከተሞች በተመሳሳይ ሁኔታ ደቡብ ጎንደር፣ ምስራብ ጎጃም፣ ደቡብ ወሎን ጨምሮ በብዙ ከተሞች የሰዓት እላፊ ገደብ ተጥሏል። ከአስቸኳይ ጊዜ አዋጁ በኋላ በእርግጥ አሁንም አስቸኳይ ጊዜ አዋጅና ወታደራዊ ኮማንድ ቢሆንም ከዛ በኋላ በበርካታ ከተሞች በተመሳሳይ ሰዓት የሰዓት እላፊ ገደብ ሲጣል ይሄ የመጀመሪያው ነው ነው የሚሉት የመረጃ ምንጮቹ። አንዳንድ ከተሞች 12 ሰዓት ላይ አንዳንድ ከተሞች አንድ ሰዓት ላይ አንዳንድ ከተሞች ደግሞ ሁለት ሰዓት ላይ የሰዓት እላፊ ገደቡ ይጀምራል። ከዚህ በኋላ ሲንቀሳቀሱ የተገኙ ሰዎች ነፃ እርምጃ በሚል እንዲገደሉ እየተደረጉ ነው። ተሰውረው ይወሰዳሉ። የሕክምና እንኳ የሚወጡ ሰዎች በዚህ መንገድ ከፍተኛ ዋጋ እየከፈሉ ነው። በአንዳንድ ከተሞች ይህንን ተከትሎ እገታና ዝርፊያም ይፈጸማል ነው የተባለው። ከዚህ ጋር በተያያዘ በሰዓት እላፊ ገደብ በተጣለባቸው ከተሞች የሚፈጸሙ እገታና ዝርፊያዎች ተጨባጭ መረጃዎቹ የሚያሳዩት የመንግስት ሚሊሻዎችና የጸጥታ ሰዎች የሚፈጽሟቸው እገታዎች እንደሆኑ ነው መረጃዎቹ የሚያሳዩት። የምክክር ኮሚሽኑ የተመለከተው መረጃ አስከትላለሁ። የምክክር ኮሚሽኑ እንግዲህ ዛሬ በኮሚሽነሩ ፕሮፌሰር መስፍናሪያ በኩል እውነታውን አጋልጧል። ምክክር ኮሚሽኑ ምንም ወደፊት መሄድ አልቻልኩም የሚል አንድምታ ያለው መግለጫ ነው የሰጡት። ከባድ ፈተናዎች ገጥመውኛል ሲሉ ዋና ኮሚሽነር ፕሮፌሰር መስፍናሪያ ተናግረዋል። ከነዚህ ተግዳሮቶች መካከል ካሏቸው በትግራይ ክልል የምክክር ሂደቱ አለመጀመሩ እንዲሁም ደግሞ የትጥቅ ትግል የሚያደርጉ ኃይሎች የምክክር ኮሚሽኑ አካል አለመሆናቸው እንዲሁም ደግሞ ምክክር ኮሚሽኑን ረግጠው እየወጡ ፓርቲዎች ዋና ዋና ፈተናና እንቅፋት እንደሆኑባቸው ነው የተገለጸው። ኮሚሽኑ የስራ ዘመኑ ሊጠናቀቅ ሶስት ወራት ብቻ እንደቀሩትም፣ እንደዚሁ እንግዲህ ከአሁን በፊት የተቋቋመበት አዋጅን ስናስብ የጊዜ ስሌቱ እዚህ ላይ መድረሱን ያሳየናል። እንግዲህ የምክክር ኮሚሽኑ በውጭ እና በውስጥ ሀገራት ልክ ደቡብ አፍሪካ ውስጥ ያለውን እርቀ ሰላም እንዳመጣው በካምቦዲያን በተመሳሳይ እርቀ ሰላም እንዳመጡ ኮሚሽነሮች ይሆናል ተብሎ እየተቋቋመ ቢሆንም የብልጽግና አገልጋይና ከብልጽግና ቄጠማ የብልጽግና ምርኩዝ ወይም ደግሞ የቄጠማ ምርኩዝ ነው እየተባለ ነው በተደጋጋሚ ሲገለጽ የነበረው። ለዚህም እንግዲህ ቅድመ ሁኔታዎችን የተለያዩ ፖለቲከኞች እያስቀመጡ ነው የሚገኙት። ምክክር ኮሚሽን ከመደረጉ በፊት የመጀመሪያ ፖለቲካዊ ውይይቶች መደረግ አለባቸው። ምክክር ኮሚሽኑ ብልጽግናን ለስልጣን መደላድሉን ለማጠናከር ካልሆነ በስተቀረ አሁን ባለው ውስብስብ ሁኔታ ውስጥ የተኩስ አቁም በሌለበት፣ ፖለቲከኞች በተሰደዱበት፣ ፖለቲከኞች በታሰሩበት፣ ጋዜጠኞች እንደዚሁ በተሰደዱና በታሰሩበት ሁኔታ፣ በርካታ የሰብአዊ መብት ድርጅቶች በታገዱበት አጠቃላይ የፖለቲካና የዲሞክራሲ ምህዳሩ ምህዳሩ ሙሉ በሙሉ በተዘጋበትና በጠበበበት ሁኔታ ምክክር ኮሚሽኑ የሚያመጣው ለውጥ የለም ሲባል ነበር የቆየው። ዛሬም እነሱ ይህንን ነው ያመኑት። ከዚህ ጋር በተያዘ እንግዲህ ምክክር ኮሚሽኑ በትግራይ ክልል ሙሉ በሙሉ ስራ ለመጀመሩ ይታወቃል። አሁን ካለው ደግሞ አጠቃላይ ችግር እንግዲህ ሀምሳ በመቶ እና ከዛ በላይ የሚሆነው ቀውስ ህወሀትን እና ከዛ ቀደም ብሎ ህወሀት ሀገሪቱን ይመራት በነበረው ሁኔታ የመጣ ጣጣ ነው። ያገዱ ጣጣ ህውሃት በዚህ ውስጥ እና የትግራይ ፖለቲካ አለመወከሉ ወይም ደግሞ መረጃ አለማሰባሰቡ እንዲሁም ደግሞ በበርካታ አካባቢዎች የትግል የሚያደርጉ ሀይሎች አሉ። የአፋር ታጣቂ ሀይሎች አሉ። በአማራ ክልል የፋኖ ሀይሎች አሉ። በትግራይም እንደዚሁ ሁለት ሶስት ህውሃትን ጨምሮ ታጣቂዎች አሉ። በኦሮሚያ ክልልም ታጣቂዎች አሉ። በጋምቤላም አሉ። በቤኒሻንጉልም አሉ። እንደዚሁም ደግሞ በሶማሊያም እንደዚሁ አሁን በሞቃዲሾ ቀጠና የሚንቀሳቀሱ ታጣቂዎችን ጨምሮ በእነዚህ ውስጥ እንግዲህ አንዱም በዚህ ምክክር ኮሚሽን ውስጥ እየተሳተፈ አይደለም። በእርግጥ ሁሉም ደግሞ የጦር መሳሪያ ይዘው የምናስመልሰው የፖለቲካ ጥያቄ ያለን እያሉ እየተንቀሳቀሱ ነው። ምክክር ኮሚሽኑ ምን ስራ ሰራ ከተባለ እንግዲህ ለብልጽግና የወጣት ሊግ እንዲሁም ደግሞ የተለያዩ አደረጃጀቶች በአዳራሾች እየሰበሰበ አበል ከፍሏል። ከአውሮፓ ህብረት እና ከዩኤንዲፒ የተገኘውን ለዚህ ፕሮጀክት ተብሎ የመጣው ገንዘብ ከመባከን ውጭ እስካሁን ድረስ ያስገኘው ፖለቲካዊ ውጤት የለም። ወደ መረጃዎቹ ስንሄድ ወደ ደቡብ ወሎ የሚወስድን መረጃን የማስከትለው በደቡብ ወሎ አልብኮ ከተማ በሚሊሻ ካምፕ ላይ ድንገተኛ ጥቃት መፈጸሙን መረጃዎች ገልጸዋል በተፈጸመው ድንገተኛ ጥቃት የሚሊሻ እና የድማብተን አባላት ላይ ጉዳት ደርሷል የጉዳቱ መጠን በውልና በዝርዝር አልታወቀም በተመሳሳይ እንደዚሁ በአምባሰል ቀጠና በውጫሌ ከተማ አቅራቢያ ቁንጥሮ ተብሎ በሚጠራው ቦታ ላይ በሚገኝ ጊዜያዊ ምሽግ ላይ ድንገተኛ ጥቃት ተፈጽሟል በዚህ ጥቃት እንደዚሁ የደረሰው ጉዳት በዝርዝር አልታወቀም። ጥቃቱ የተፈጸመው የሰላሳ አምስተኛ ክፍለ ጦር ወታደራዊ አዛዦች ሰራዊቱን ሰብስበው እንደጨረሱ በአካባቢው አካባቢውን ለቀው እንደወጡ እንደሆነ የመረጃ ምንጮቹ ገልጸዋል። ን ሰራዊቱ አዛዦች በዚህ ቀጠና እንግዲህ ሰሞኑን ከሰላሳ አምስተኛ ክፍለ ጦር ሁለት ሻለቆች ላይ በርካታ ወታደሮች ከግዳጅና ስምሪት ቀጠና መውጣታቸውን ተከትሎ ሰራዊቱን ለማነጋገር ወደ ግንባር መውረዳቸው ይታወቃል። ይህ በሆነበት ሁኔታ ነው እንግዲህ ጥቃት የተፈጸመው። ይህን ጥቃት ተከትሎ ከውጫሌና ቁንጥሮ ተብሎ ከሚጠሩ አካባቢዎች ወደ አምባሰል ተራሮች የከባድና የቡድን መሳሪያዎች ድብደባዎች ተደርገዋል በመንግስት ወታደሮች በኩል። በፋኖ በኩልም እንደዚሁ የቡድን መሳሪያ አጸፋ ምላሽ መሰጠቱን የአካባቢው የአይንማኞች ገልጸዋል። ወደ ሌሎች መረጃዎች ስንሄድ ወደ ራያ ቆቦ የሚወስደን መረጃን የማስከትለው በራያ ቆቦ በአጅሬ ጃኖራ ይቅርታ፣ በራያ ቆቦ በተለይ በራያ ቆቦ አካባቢ በሞርተር እና በድሽቃ ድብደባ እየተደረገ ነው። የታችኛውን ስም ቆላ ወገራ የሚለውን መለስበት አለው። የራያ ቆቦ መረጃዎችን ልቀጥል። በሰሜን ወሎ ራያ ቆቦ ቀጠና በሞርተር በድሽቃ እየታገዘ ውጊያ እየተደረገ ነው። ዛሬ ማለዳ መከላከያ ከአራዶም ወታደራዊ ማዘዣ ወደ ጮቢበር ወደ አካባቢው ሜካናይዝድ እና እግረኛ ከተንቀሳቀሰ በኋላ የቡድን መሳሪያዎች ድብደባ የተጀመረው ይህንን ተከትሎ ነው ይላሉ የአይንማኞች። ከዚህ በኋላ ከዚህ እንቅስቃሴ በኋላ የህዋ ታጣቂዎችም እንደዚሁ ወታደራዊ ማዘዣ የተንቀሳቀሰውን ሀይል መንገድ ዘግተዋል፣ አልናሳልፍም ብለው ይህንን ተከትሎ መንገድ ላይ በቆመው መከላከያ ከ18 በላይ በፓትሮል እና ኦራሎች ናቸው የሚሉት የአይንማኞቹ መንገድ ላይ ቆሞ ከወራሎቹ ላይ ወደ አዲስ ቅኝ ቀበሌ የሞርተር ድብደባ አድርጓል። አጸፋ ስለመሰጠቱ አልታወቀም። ይሄኛው መረጃ እስካለበት ሰዓት ድረስ ነው። አዲስ ቅኝ ጎቱ ራያ መንደር ባቡር መስመር ተከትሎ የህዋት ታጣቂዎች አዲስ ምሪት መውሰዳቸው ይታወቃል። ትላንትና ከአላማጣ ከተማ ቴክኒክና ሙያ ኮሌጅ የተራገፉ መሳሪያዎችና ሎጂስቲኮች ለእነዚህ ታጣቂዎች በዚህ ግንባር ነው የደረሳቸው። ይሄንን ተከትሎ አስራ ሶስት ቦታዎች ላይ ምሽጎችና ጊዜያዊ ካምፖችን የህዋ አታጣቂዎች በእነዚህ ቀጠናዎች አዘጋጅተዋል። ይሄ በእንዲህ እንዳለ እንግዲህ የመረጃ እየተላለፈ እስካለበት ሰዓት ድረስ መከላከያ ወደ ፊት ወደ ዋጃ እንዳይንቀሳቀስ ማዶ ከተማ ተብሎ የሚጠራው አካባቢ የህዋ አታጣቂዎች መንገድ መዝጋታቸውን ነው መረጃዎች የሚገልጹት። መከላከያው ጥሶ አላለፈም፣ ወደኋላም አልተመለሰም፣ ባለበት ቆሞ ነው ያለው ብለዋል። አላማጣና ቆቦ ያለው የመከላከያ ግንኙነት ተቋርጧል። የህወሓት ታጣቂዎች ማዶ ከተማ ተብሎ የሚጠራው አካባቢ ከዋጃ እና ከጥሙጋ ወደ አካባቢው ኃይል ማንቀሳቀሳቸውን ተከትሎ። ይህ በእንዲህ እንዳለ አሁን ዘግይቶ የመጣ መረጃ፣ ራያ ቆቦ ተጨማሪ መረጃ ነው። እንግዲህ አማያ እና ኒቨር ተብሎ በሚጠሩት አካባቢዎች በመድፍ እና በከባድ መሳሪያ የታገዘ ውጊያ መቀስቀሱን የአይንማኞች ገልጸዋል። መከላከያ ከሆርማት ብረት ለበስ ታንኮች እና ብዙ ሀያ ሶስት ተጨማሪዎችን ወደ አካባቢው አንቀሳቅሷል። በዚህ ውጊያ እንግዲህ የደረሰው ጉዳት አልታወቀም። አሁን ጦርነቱ ቀጥሏል። ከተራራማ ስፍራዎች ወደ ሜዳማ ስፍራዎች ጦርነቱ ወርዷል። በከባድ መሳሪያ የጭምር ከከባድ መሳሪያ ወደ ነፍስ ወከፍ እና የቦንብ ሮራ ጭምር የተቀየረ ነው። የጅበጅና የጨበጣ ውጊያ ሊባል የሚችል ነው። የደረሰው ጉዳት በዝርዝር አልታወቀም። ከአስር ሰዓት ጀምሮ ነው ከቀኑ በኢትዮጵያ ሰዓት አቆጣጠር ከቀኑ አስር ሰዓት ጀምሮ ነው። በዚህ አካባቢ ውጊያ እየተደረገው ወደ ቆላ ወገራና ወደ ሰሜን እና ሰሜን አውራጃ አካባቢ ያሉ መረጃዎችን ላስከትል። ቆላ ወገራ፣ አጅሬ ጃኖራ እና መናፈሻ ጥሪ ሀይና እንቃሽ ድረስ አራተኛ ቀኑን የያዘ ውጊያ አንድ ጊዜ ለቀቅ አንድ ጊዜ ያዝ እያደረገ ዛሬም ቀጥሏል። ትላንትና መንግስት በስድስት አቅጣጫ ከአርማጭሆ፣ ከጠገዴ፣ ከዳባት፣ ከአምባ ጊዮርጊስ እና ከአዳርቃ አቅጣጫ ወደ አካባቢ ተጨማሪ ኃይል ማስገባቱን ያው መዘገቡ ይታወቃል። ይህንን ተከትሎ ዛሬ እንቃሽ ላይ ከባድ ውጊያ እየተደረገ ነው። እስከዚህ ሰዓት ድረስ ውጊያ አለ። በውጊያው የደረሰው ሰብአዊ ቁሳዊና ወታደራዊ ኪሳራ በዝርዝር አልታወቀም። ውጊያ ከማለዳ ጀምሮ እየተደረገ ነው ያሉት የመረጃ ምንጮች የመንግስት ኃይል ወደ አጅሬ ጃኖራ ከተማ ማለዳ ስለመግባቱም እንደዚሁ ገልጸዋል። ላለፉት አራት ቀናት እየተደረገ ባለው ተከታታይ ውጊያ የደረሰው ጉዳት በዝርዝር ማወቅ አልተቻለም። በአዳፍኔ የመንግስት ወታደሮች የሚተኩሱት የከባድ እና የቡድን መሳሪያ ድብደባ በመኖሪያ ቤቶች፣ በእርሻ ሰብል፣ በንብረት እንዲሁም ደግሞ በቁም ሰዓት ላይ ሳይቀር ከባድ ጉዳት አድርሷል። ጉዳቱ መጠን በዝርዝር እየተጣራ እንደሆነ የመረጃ ምንጮቹ ገልጸዋል። በዚሁ በኢትዮ ሱዳን ድንበር አካባቢ የኮሪደሩን ለመዝጋት ተጨማሪ ኃይል እንደሚሰማራ ሌትናል ጀነራል ብርሃኑ በቀለ መናገራቸውን የመረጃ ምንጮች ገልጸዋል። ሌትናል ጀነራል ብርሃኑ በቀለ በወታደራዊ ዘመቻቸውም ተጠናክሮ እንደሚቀጥል ነው የገለጹት። ከሰራዊቱ ውስጥ ከፋኖ ጋር ግንኙነት ያላቸው አሉ፣ እነሱ ላይ እርምጃ እንወስዳለን ሲሉ እንደዚሁ ዛቻ ማሰማታቸውንም መረጃ ምንጮች ገልጸዋል። ሰራዊታችን ከውስጥም ከውጭም የሚሰነዝር ጥቃት ለመመከት የሚያስችል ደረጃ ላይ ደርሷል ሲሉ ሌተናል ጀኔራል ብርሃኑ በቀለ ተናግረዋል። እንግዲህ ይህንን የሚናገሩት ወታደራዊ አዛዦች እና ጀኔራሎች በኢትዮጵያ ሱዳን ድንበር ከመካከለኛው ምስራቅ እስከ ቻድ ደቡብ ሱዳን በተዘረጋው ዓለም አቀፍ የጦር መሳሪያና የኮንትሮባንድ ንግድ፣ ዱባይ እና ሌሎች የአውሮፓ ከተሞች ቅንጡና ዘመናዊ ቪላ ቤቶችን እየሰሩ ያሉ ጀኔራሎች መሆናቸውንም እንደዚሁ መረጃውን ያደረሱ መረጃ ምንጮች ይገልጻሉ። በየቀኑ ሰራዊቱ ያለቀ እና ከግዳጅና ከስምሪት ቀጠናው እየወጣ ባገኘው አጋጣሚ ጭምር እየተበተነ እና ምቹ ሁኔታዎችን ቢያገኝ ጨርሶ ሊወጣበት የሚችለው እድል ሰፊ ሆኖ ሳለ ጀኔራሎቹ ግን በየቀኑ ይህንን ይናገራሉ ነው ያሉት። በዚህ ሰዓት እንግዲህ ገንብተናዋል ያሉት ሰራዊት በዚህ በኩል እንግዲህ ዋጅ አካባቢ የህዋ ታጣቂዎች አስቁመውት ጨርሶ ማለፍ አልቻለም። በዚህ ሰዓት እነሱ ግን ይህንን ነው እየተናገሩ ያሉት። ወደ ሌላ መረጃ ሄዳለሁ። ወደ ሌላ መረጃ ስሄድ ወደ ስማዳ ስማዳ አዲስ ወታደራዊ እንቅስቃሴ አለ ከሌሊት ጀምሮ ከንፋስ መውጫ ከወረታ ከክምር ድንጋይ ከአንዳ ቤት ወደ አካባቢው የተንቀሳቀሰ የመንግስት ኃይል ነው ከሌሊቱ 11 ሰዓት ጀምሮ የኳሳ ቀጠና ተብሎ በሚጠራው አካባቢ ወታደራዊ ጠቀሜታ ባላቸው ገዥ መሬቶች ላይ ስምሪት ወስዶ ውጊያ የተቀሰቀሰው ፋኖም በተስተካካይ መረጃ ገዥ መሬቶችን በመያዝ ነው እንግዲህ ያጸፋ ምላሽ እየሰጠ ያለው ከዚህ በፊት በጀነራል ተሾመ ይመር የኮር የተመራ ኃይል በኮሚሽነር አበበ መልኬ የሚመራውን ፋኑ የጀነራል ኃይል የመለስ ዘውባን ጦርን ኃይል ለማዛባት እና ለመደምሰስ በሚል ተደጋጋሚ ዘመቻዎችን ማድረጉን የገለጹት የፋኑ የመረጃ ምንጮች ዛሬ ያፀፋ ምላሽ ተሰጥቶታል። ከዚህ በፊት እንግዲህ ተደጋጋሚ ውጊያዎች ተደርገዋል። በዚህ ውጊያዎች እንግዲህ መንግስት ኃይል ጉዳቶች ማስተናገዱ ይታወቃል። ዛሬም ለአራተኛ ጊዜ ነው በዚህ ቀጠና ውጊያ እየተደረገ ያለው ሲሉ የአይንማኞች ይገልጻሉ። እንግዲህ ተጨማሪ መረጃ ከሰዓት በኋላ የመንግስት ኃይል ከሰዓት በኋላ ሁለት መውጫ በሮችን ከበባ ማድረጉን ተከትሎ በከባድ ውጊያ ተቀስቅሷል። በአካባቢው ፋኖም ተጨማሪ ሽፋን ሰጭ በማስጠጋት ከውስጥና ከውጭ እንደዚሁ ያጸፋ ምላሽ እየሰጠ ይገኛል። በዚህ ውጊያ የደረሰው ሰብአዊ ቁሳዊና ወታደራዊ ጉዳት በዝርዝር አልታወቀም። የእንግዲህ በአካባቢው በአንድ ወር ውስጥ ለአራተኛ ጊዜ የተደረገ ዘመቻ ነው በዚህም እንግዲህ ያሉ መረጃዎችን እየተከታተልኩ ወደ እናንተ የማደርስ ይሆናል ለዚህ ሰዓት እንግዲህ ያስኳቸው ፖለቲካዊ ዲፕሎማሲያዊ እና እንዲሁም ደግሞ ወታደራዊ የግንባር ዝርዝር መረጃዎች እነዚህን ነው የሚመስሉት ስለተከታተላችሁ በእጅጉን የማመሰግነው ሁልጊዜም ሀሳብ አስታ ቢኖራችሁ ጥቆማ ዜናችን ል ዶትኮም ላይ ልታደርሱ ይችላላችሁ እንዲሁም ደግሞ ዘገባ ሽፋን ቢያገኙ የምትሯቸውን ጉዳዮች በተመለከተም እንደዚሁ ከውጭም ከውስጥም ጥቆማዎችን ብታደርሱኝ ወደ እናንተ መልሼ የማደርስ ይሆናል። ተሳትፏችሁ ብርቱ ነው እየቀጠለ ስለሆነ በእጅጉ አመሰግናለሁ። በተለያዩ አካባቢዎች አሉ እንደዚሁ የሚፈጸሙ በደሎችንም በተመለከተ እንደዚሁ በተመሳሳይ ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። በድጋሚ መልካም ጊዜ መልካም